ሰላም ሞቱማ እንዴት ነ ሰላም ነው እኔ ደህና ነኝ እና አንዴ ላይፍ ላይ ፈልጌ ነው አሁን ልኬልሻለሁ ይኸው ሽክ እያለሁ ቼክ አድርጎ ቮይዝም ልኮልኛል እኮ ኦፈር ሌተሩን መከንሰል ያለበት ማን ነው እንዴት ነው የሚከነሰል ያለ ጥራው ራሱ ይምታልና ያስረዳነ እየው ደወልኩለትሻ። ሰኢድን እራሱ ማመስገን እፈልጋለሁ በጣም ሰኢድን ልጆቹን እዛ ያሳደራቸው በስንት ችግር ላይ። ሰኢድን በጣም ማመስገን እፈልጋለሁ። የኪያ ልጆች እራሱ ስንት ቀን ቦታ ስለኖረው

አሁን ልሳ ወጥታለች፣ በሰላም ደላለዋ ለምኝ ሱፌር እንድትልክ አድርጌ በሰላም ወጥታለች። አሁን ስትደርስ ቢሮ ቢሮ ደርሻለሁ ትለናለች፣ እራሷ ደላለዋ ትነግረናለች። ደርስ ስደርስ መድረሷን እያወራው ነው ከደላለዋ ጋር በጣም መልካም ሰው ና ትባላለች

ሌሎች ልጆች እንዴት ሆኑ? ይኸው የውልካውን ምን ያህል ያስገባቸው ልጆች ሁለቱ አንሰራም በማለታቸው ምክንያት ለሶስተኛውም እድሉን ዘጉበት። ምክንያቱም ከዚህ በኋላ እንዴት ነው ማምላቸው? ወጪ ማውጣት ከጀመርኩ በኋላ አንሰራም ሲሉ አለ ሰውየው። እና ሌላ ደግሞ አንድ ለጳውሎስ ደግሞ ክያ በቂ ሌላ ኦፈር ሌተሩን የሰራው ካምፓኒ ወይንም ደግሞ ሌበር ኦፊስ ከዛ ውጪ መከንሰል አይችልም። ኦፐሬተሩ የሰራውን ካምፓኒ እሱ መጠየቅ አለበት። ጳውሎስ ወይንም ሌበር ኦፊስ ደውሎ እንዲከነሰልለት መጠየቅ አለበት፣ ኮምፕሌን ማድረግ አለበት። ሰው የትኛው ይፈጥምለታል? ሰውየውማ ሰውዬው ኦፐሬተሩን አፕላይ ያደረገው ሰውዬ ቢኖረው ያው በሰከንድ መከንሰል ይችላል። ሌበር ኦፊስ ምክንያቱም ረጅም ቀን ሊወስድ ይችላል። ስለዚህ ሰውየውማ ማናገር የምችልበት እንትን አለቅ

በጣም ጥሩ በጣም እናመሰግናለን። ስለዚህ እሱ እንደተከነሰለ ይሰራለታል። ሰው ይፈልጋል፣ አፕላይ እንደተከነሰለ ና ዞሰርቶለት ወደ ስራ ያስገባዋል። ስራውን ቀለም ቀባት ነው ብሎ እዛ ነው የሚገባው። አትሊስት ደግሞ በአንድ ሰው ነው የተሞከረ፣ እና ሰውዬ በጣም ነው የተናደደ። እንዴት ካንስል ያታደረገ ቪዛ መሰጡኝ ምናምን ብለው የቦንሳን እንኳን አፕላይ አድርግ ማለት አልቻሉ። ሁለቱም አንድ ላይ ሊገቡ አደል መጡ። ቪዛ ደግሞ ወደ ሁለት ዓመት ሳይቀየር ወደ ካምፓኒ መውሰድ አይፈልግም ሰውዬ። መጀመሪያ ቪዛ ሰርቶ ነው ወደ ስራው የሚወስደው። ከዛ አንጻር ቦንሳም ጳውሎስም ቁጭ ብሎ ነው ያሉት አንድ ላይ አልገቡም ስራ አልገቡም። ሰውዬ የቪዛ ሳንሰራ አልወስድም አለ። እሺ የጳውሎስ እሺ ሪጀክት፣ የቦንሳ ምን ሆኖ ነው? የቦንሳ አሁን ለምሳሌ እኔ ላይ ቼክ ለማድረግ ፈልጌ ነበር። የሁሉም አንድ አይነት አንድ ካምፓኒ አልነበሩ የሁሉም ሌበራቸው ወተው ከሆነ አትሊስት በእነሱ ካወቁ የቦንሳም መጀመሪያ ሳይከነሰል ሰውዬ ጋፍ ላይ ላለማድረግ እና ታዲያ ለምን ትያቸው ታከረድለት

ስለዚህ የምትችለውን ነገር ይሄኛው የዚህ ልጅ ኦፈር ሌተሩ ይከንሰልን ና ስለዚህ ምን ላይ ነው አስረዱኛ ለእኔ የምትባኝ፣ ፕሊስ። በቄ ንገራት፣ ንገረኝ። በቄ ትላንት ና የሆነ ስራ ጸጉር ቤት አለ ብሎ እዚህኛ ጋር ሚሰራ ልጅ ጸጉር ቤት ስራ አገኘ። ከዛ በቀን ሰዓት እዚህ ጋር አሉ ምናምን ሲለኝ የሉም በር ላይ አልነበሩም። ወደ ውስጥ ገብቷል እነሱ ከዛ ራሱ ልጁ ሄዶ ጠርቷቸው ሲያመጣ መጀመሪያ ጳውሎስ መጣ። ጳውሎስ ሲመጣ ወይኔ እኔ ቦንሳ የሚችል መስሎኝ ነበር። አንተን እንደ ፀጉር መቁረጥ የምትችለው ኤክስፕሪንስ ያለ ሰው ነው የሚፈለገው ስለው አሁን ነው ያለኝ እንጂ ቦንሳ ይችላል አላለኝም። ቦንሳ ደግሞ ታማሚ ነው ያለውን ነገር ያመኛል ምናምን ብሎ አልነገረንም። መልካም ከማሰብ አንፃር፣ ወይኔ ቦንሳ ቢችል እኮ ጥሩ ነበር፣ ለሱ ይሄ ስራ ፀሐይም አያገኘውም ምናምን። ጳውሎስም ቢሆን ቦንሳን ሳይሆን እራሱን ነው ያስቀደመ ማለት እኔ እችላለሁ ምናምን። በቃ እራሱ መግባት ነው የፈለገው። ስለ ብሩ ይሄ ሁለት ሺ አምስት መቶ ኮሚሽን እንደሚከፈል ምናምን ስነገረው አልፈልግም፣ በቃ እንደውም ቦንሳ ይግባ አለ። ከዛ በኋላ ቦንሰን ይዤው እሱንም ይዤው ሄድን ፀጉር ቤቱ ሰውየውን ስናማክረው ሰውየው ሁለት ሺህ አምስት መቶ መጀመሪያ ይከፈለኝ፣ ከዛ በኋላ ቪዛውን ሰራለታለ አሁን ሆኖ፣ ስራው ግን በኮሚሽን ነው አለ። ቤት መኖር ለሁለት ወር የሚሆን እሰጠዋለሁ፣ ከዛ በኋላ ቤት መኖሩንም መኖሪያውንም ራሱ ፈልጎ ይኖራል፣ ምግቡንም ከራሱ ያደርጋል። ምንድነው ነው ስራው በኮሚሽን ነው። ቪዛ 2500 ከከፈለ ሌላውን ራሴ ሞልቼው ጨርሼ አይዲውን እሰጠዋለሁ አለ ሰውዬ። ከዛ ይህንን ስራ እንዴት ነው እኔ እንትን ቋሚ ደሞዝ አርግለት እባክህን፣ ቋሚ ደሞዝ ብኖረው ጥሩ ነው ምናምን ብዬ ተከራከርኩ። እንደዛ ማድረግ አልችልም፣ ቋሚ ደሞዝ ካደረግኩኝ ደሞዙን እያዩ ስራውን አይሰሩትም። ደሞዙን ነው የሚጠብቁት፣ ቁጭ ብሎ በላይ ውጣና ውጣና ከቲክቶክ እንደገና ግባ ኢንቫይት አርጌ አለው እየመጣ አደለም እንትን ውጣና ፌስቡክ ወይ ዩቱብ ደርሰህና እሺ። ስለዚስለዚህ ኮሚሽን በኮሚሽን ከሆነ ተሯሩቶ ጓደኞቹን እያመጣ እናንተ ሰፖርት ታደርጋላችሁ፣ እንደውም መታችሁ እሱ ጋር ስትቆረጡ ሰውን ይዛችሁለት ትመጣላችሁ ምናምን፣ ችግር የለውም በቃ፣ እሱን ምናምን ብለን ጎረቤት ነን ደግሞ ችግር የለውም ምናምን ብለን ስናወራው እንደዛ ከሆነ ያለው ብር የለውም ልጁ እንደዚህ ስራለትና ሁለት ሺ አምስት መቶ ከደሞዙ ቁረጥለት እኔ ኃላፊነቱን ወስደዋለሁ ስለው አስር ሺህ ቼክ ጻፍና ስጠኝ ስጠኛለኝ። እኔ አስር ሺህ ቼክ ጽፎ ያልሰጠንም ማለት እንዴት ነው አስር ሺህ ቼክ ጽፎ የምሰጠው ለሰውየ? ከዛይ ተባባለ። በቃ እኔ ብር የለኝም ስለኝ፣ በቃ መጨረሻ አማራጭ ምንም ነገር የማይሆን ከሆነ ወደ ኢትዮጵያ ትሳፈራለ፣ ቀራማ ውስጥ ከምትገባ። የሚሳካላችሁ ከሆነ ደግሞ ያኛው ስራ ይጠበቅና፣ አቡ ሰሞኑን ቤት እየቀየረች ስለሆነ ተመችቷት ላይብ አልገባችም። ይህን ነገር አላወራንም አልኳቸው። አለቀ፣ ሌላ ነገር አላልኩም። ከዛ እዚህ ጋር መጥቶ ተዋሽታላችሁ፣ እንደዚህ ናችሁ፣ እኔ ብር እነሱ ከነሱ ኮሚሽን ተቀብያለሁ። እንያቡ አረ በፍጹም በቂ ማግኘትም ተዉ፣ ተዉ። የሚረዳን ሰው እንዳታሳጡን፣ ተዉ። ስለዚህ አሁንም ነገም ስም ስለሚያወጡት፣ እኔ ከዚህ በኋላ ሲጀመር እርዳታ ላይ አልሳተፍም። በጣም ይቅርታቡ። ከዛ በተረፈ እኔ ስራ፣ ይሄ የጳውሎስ ራሱ ካንስል መቶ ሰው የቪዛ የሚሰራ ከሆነ ራሱ አላሰራለትም። ማርያምን ቀርብኝ ነው ብሻለ እነዚህ የሚሳደቡ ሰዎች ሰው ሲረዳ የሚናደዱ ናቸው። ሰይጣን ናቸው። ሰው እንዲረዳ አይፈልጉም። ገባክ? የሚረዳ ሰው እንዲጠፋ ነው የሚረዳውን ሰው የሚሳደቡት። የሚረዳ ሰው እንዲጠፋ በቃ ችግር እንዳይፈታ ነው እንጂ እንዴ፣ በእናትክ እንደዚህ በእነሱ በተሳዳቢን ንዴት እነዚህ ልጆች ለምን እንትን ይባሉ? ለምን እድላቸው ይበላሽባቸው ው? እሺ ደስ ይበላችሁ እናንተ አስገቧቸው። እንግዲህ ልጆቹ ህገ ወጥ ይሆናሉ፣ ወይ ወደ ሀገራቸው ከቤተሰቦቻቸው ትኬት ጠይቀው ይመጣሉ። እንግዲህ ምንም ማድረግ አይቻልም። በጣም ያሳዝናል። ሁሉም ሰው እንደኔ ሲሰደብ ዝም የሚል መሰላችሁ? እኔ ብትሰድቡኝ አይደለም ፎቶዬን ብዘቀዘቁ መልካም ስራዬን አልተውም። ትፈነዳላችሁ እንጂ እኔ በስድብ አታስቆሙኝም። እርዳታ መስራት፣ ወገኔ ማገዝ በመስደብ አታስቆሙኝም። ሌሎችን ግን ታስቆሙኝ ነው። ቤትን ጥሎጣፍቷል እያለኝ ነው። በወንሳ ብሪዚ ቀንቆል እዚህ ቤት ውስጥ ጥሎት ነው እሱን ራሱ የጠፋው? ማን የጠፋው ጳውሎስ ስለዚህ ልጆቹን ሰብስቦ ነው እያስሰደበኝ አለ ማለት ነው ማነው የጠፋው እራሱ በገዛ ገንዘቤ እኮ ነው እዛ የሄድኩ እንደዚህ ፊት ለፊት መናገር ከተፈለገ ደግሞ ትላንትና ማታ ከኔ በተቀበልኩ እኮ ብር እኮ ነው